ወይኔ በላቸው ማለት ይሄኔ ነው። እዩልኝ፣ እቺ ሴት እንግዲህ ዛሬ አብርሽ ሲያገባ ትዳሩን ሲይዝ ቁም ነገር ላይ ሲደርስ ከየት እንደመጣቸው አይታወቅም። ዛሬ ላይ መጣ አብርሽ ፍቅረኛ የነበረ እንደዚህ እንደዚህ አሳልፈናል እንደዚህ እንደዚህ አድርግ እያለች ዘራፍ እያለች ትገኛለች ማለት ነው። ዛሬ ደግሞ እንግዲህ አብርሽ እንደምታየት ቡታጅር አለመት ተዘጋጅቶ ወንድሙንም ኤፍሬምንም ምንም ሁላቸውንም ይዞ ሂዷል ማለት ነው። ሩቲም ደግሞ እያለቀሰች ነው የሸኘችው። ያው ፍቅር ነው፣ ናፍቆት ነው። ምትወድሰው ጋር ለሰከንድ ቢሆን መለየት አስፈልግም። ሶ በጣም የገረመኝና የደነቀኝ ነገር እንዲሁም ደግሞ አንዳንድ አባባሎች አሉና እነዛ አባባሎች ትክክል መሆናቸውን ዛሬ ተረድቻለሁ። አንዳንዴ ወድቀ ከቀረ ማንም አያስታውስም ማንምም ትዝም አትለውም ይባላል። ከፍታ ባገኘ ቁጥር እንዲሁም ከፍ ባልክ ቁጥር ግን ሰው ሁሉ ያስታውሳል እንዲሁም ደግሞ ምቀኞቹ ይበዙባል ይባላል። ሶ ትክክል እንደሆነ ዛሬ በደንብ አድርጋይቻለሁ ማለት ነው። እዚህ አንድ ነገር ነግሬሽ የምፈልገው ነገር ይኸውልሽ እስከ ዛሬ አብርሽ ነበር ለረዥም ጊዜ። ዛሬ ትዳር ሲይዝ እንዲሁም ደግሞ ሚስቱ አረገዘች ሲባል እንዴት ልትመጭ ይቻለሽ? በመጀመሪያ ደረጃ እሱ አግብቶ ትዳር ይዞ ካየሽ አርፈሽ ቁጭ ማለት ነበረብሽ፣ ተስፋም ቆርጠሽ ማለት ነው። አንዳንድ ሴቶች አንዳንድ ሴቶች አላችሁ በጣም ምትገርሙኝ፣ የሆነ የድሮ ፍቅረኛችሁ በምንድው ሚስት ሲያገባ ወይ ትዳር ሲይዝ ምናምን ነገር ያን ነገር ለመበተን ወያችን ትቶ ወደን ይመጣል ብላችሁ አስባችሁ ይሆን አይዶን? ነው ያ ደግሞ ሊሆን እንደማይችል ታውቂያለሽ። ወይ ደግሞ ቻናል ለመክፈት ፈልገሽ ወይ ቻናልሽ እንዳያድግ ከሆነ ኢሶኬ ኖርማል፣ በማንኛውም ዩቱብ ቻናል የሚደረግ ነገር ነው። በእንደዚህ አይነት በፕራንኮች ምናምን ከአብርሽ ጋር በውስጥ አውርተሽ ከሆነ ወይም ደግሞ ብቻሽን ቢሆን ዩቱብሽ ለማሳደግ ከሆነ ኢሶኬ። ግን አንድ ነገር ስናደርግ የማናቸውንም ሕይወት የማያበላሽ ነገር መሆን አለበት። ይህ ነገር የአብርሽን ሕይወት ሊያናገው ይችላል፣ ትዳሩን በተለይ ማለት ነው። ስለ እየተናገርሽ የነበረው ስለ ሩታ ከፍሏት ነው ከፍሏት ምናምን አይደለም። ከመጀመሪያውም ከሩታ ጋር የተገናኘው በፍቅር ነው ያልሆነ ነገር አቷሽ ያለ ውሸት ብትመጪ ሲሶኬ። ግን ከፍሏት የሆነ ጊዜ ከፍሏት ቪዲዮ አብራ ሲሰራ የነበረው ልጅ ነበረች ያለች ሩታ ነች አይደለም። ሩታ ፍቅራው ነው የመጣችው ከመጀመሪያው ማለት ነው። ከዛ ፍቅሯን አልቀበልም ብላ ምናምን ምናምን፣ ከዛ ፍቅሯን ተቀበለች። ብዙ ሰው ያላመነ ሰው ነበረ እስካሁን ድረስ ስትል በቃ ፍቅረኛዎች እንዳልሆኑ ግን ደግሞ አርግዛው ነት መሆኑን አሳይታናለች ማለት ነው። ስለዚህ ይታይህ። ሰላም ሰላም! ውድና የተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት አለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልልኝ። ላይክ ሰብስክራብ ሸር ማድረጋችሁን አትርሱ። እንግዲህ ዛሬ ብዙ አዲስ ነገሮች አሉ የአብርሽ ፍቅረኛ ነኝ ብላ የመጣች ልጅም አለች። አብርሽም ደግሞ ወደ ቡታጅራ ሄዷል። ያው ላይፍ ትዳር የሚያዛችሁ የትም ኑሩ፣ የትም ኑሩ መሄድ ካለባቸው ቦታ ላይ ከመሄዳችሁ አትገደውም። ላይፍ ይቀጥላል ነዋ። ምክንያቱም ግዴታ አሁን ሩታን ይዞ መሄድ ላይኖርበት ይችላል፣ መሆኑም ደግሞ የለበትም። አንዳንድ የሆነ ቦታ ብቻቸውን ብቻ ላሽ ብላችሁ ቶሎ የምትመልሱበት ቦታ አለና፣ ሰላም ሄዳችሁ ተመለሱ ላለው ሩቲም ደግሞ እንግዲህ ሰላም ጠብቂው፣ የሚታየው ወይ ቤቢውን በደንብ ተንከባከቢ፣ በሰላም ተገላገይ የኔ ቆንጆ። ያው እርግዝና ትንሽ ሚከብድ ይመስለኛል፣ በዙሪያ ካሉ ሰዎች እህቶቼ ምናምን ስላየሁት ማለት ነው። ደርሼ እስካየው በደንብ ሪል የሆነው ነገር እስክነግራቸው እንደዚህ ነው አላቸውም፣ ግን በአጠገቤ ካሉ ሰዎች አይቻለው ማለት ነው። እና እንግዲህ በመጀመሪያ ደረጃ ይቅርታ አድርጉልኝና ይህንን ፎቶ በደንብ አድርጌ እያየሁት ነበር። ኤዲቲንግ ነው ወይ ደግሞ ስሬስ ነው ነገሩ ብዬ በደንብ አይቼዋለሁ። ኤዲቲንግ እንዳልሆነ ተረድቻለሁ። ትክክለኛ አብርሽ ነው። ግን ብዙ ጊዜ ቤተሰብ የሆነ ከወንድ ጋር ከሆነ ወንድ ጋር ትጠባበቁ ወይ ደግሞ ከሆነ ሴት ጋር ትጠባበቁ የምላችሁ ለዚህ ነው። አንዳንዴ ዛሬ እንደቀላል ያደረግናቸው ነገሮች ነገ ህይወታችን ያናጉብናል። እንግዲህ በፊት ላይ አብርሽ ወይ ለቪዲዮ ሊሆን ይችላል ሴት ጋር የመጣው ወይ ደግሞ ኖርባል። ማንም ሰው ፍቅር ይጀምራል። ፍቅር ካልሆነ ደግሞ ሶኬ ነው ማለት በቃ ከአንድ ሰው ከማይወደ ሰው ጋር ግዴታ ትታነቃለት ሞት አለ ምናምን ተብሎ አይፈረድበትም አይደል ካልሆነ ይቀራል ምንም ነገር ሊቀር ይችላል ካልሆነቻችሁ ካልሆናችሁ የሚቀር ነገር ነው በማንኛችንም ህይወት የሚሆን ነገር ነው በአንድ ሰው ህይወት ላይ ሲደርስ ምናምን ምናምን ኦቨር ስታይል ማሳየት የለባቸው ማናቸውም ሆኖ ብዙዎቻችሁ ይልጋጋሚ ምናምን ምናምን ምናምን እያላችሁ ሊሳደባችሁ ያላችሁ አላችሁ ማንንም የመሳደብ መብት የላችሁም ማናቸውም ቢሆን ፕራይቬት ቤታችሁ ቢታይ ማለት ነው የፕራይቬት ህይወታችሁ ቢታይ ሁልሽም የሆነ ምንድነው ይሄ እንዴት አድርጌ ልንገራችሁ፣ የምሬን ነው እግዚአብሔርን በቃ የተዋችሁት ህይወት የሆነ እጅ ህይወት ጀምራችሁ የሆነ ህይወት ትታችሁ የሆነ ህይወት ምን ነው የምትሆኑ። ስለዚህ ማንም ሰው የሚያደርገው ነገር ነው። ምንም በአብርሽ የተጀመረ ነገር አይደለም። እውነት እንኳን ቢሆን ማለት ነው ደግሞ እውነት እንኳን ቢሆን እዚህ መጠሻ እውነታችን ዛሬ ስታለቅሽ የነበረ እስከ ዛሬ የት ነበርሽ? በመጀመሪያ ደረጃ በጣም ብዙ ጊዜ ከሆኑ፣ በጣም በጣም በጣም ብዙ ጊዜ ማለት ነው አስባችሁ። ታላሚ ሩቲና አብርሽ ስንት ጊዜ ሆናቸው ሁለት አመት ኦር አንድ ዓመታቸው መቼ ነው ያከበሩት? ብቻ ብዙ ጊዜ ሆኗል። ከዛ በፊትስ ማናት ሩታ ከመምጣቷ በፊት ማን የነበረች ፍቅር ነው አይደለ? የነበረች ፍቅር እንኳን እንደዚህ አላለችም። አይደለም አንች ማለት ነው እና ምልላችሁ ፈልጌ ነው መሰላችሁ። በመጀመሪያ ደረጃ ማናችሁም ቢሆን እንደዚህ ነገር ማመን የለባችሁም። ዛሬ ይህን ነገር አምናችሁ አብርሽ እንድትሰድቡት እንድትሆነ እንድት ምንድን ነው ይሄ ስደፋችሁ ራሱ በጣም ነው የሚደብረው። እውነት ለመናገር ማለ እዚህ ጋር ራሱ ልትሳደቡ ትችላለ። አይ ዶንት ኬር ማንም ሊሳደብ ይችላል። ግን እኔ የተሰማኝ ስሜት እንዲሁም ደግሞ ያየሁትን ነገር ከመናገር ወደኋላ አደለም። ማንም ይሰደበኛል ወይ ደግሞ የሆነ ነገር ይፈጠራል ብዬ ምንም ግማሾ ነገር ስለሌለ ማለት ነው። በመጀመሪያ ደረጃ የሆነ ነገር ልታደርጉ ስትሉ ወይ ደግሞ የሆነ ነገር ተደርጎ ስታዩት ወንድማችሁን በሱ ቦታ አስቀምጡ። እመቤቴን ነው ምላችሁ። እኔ ማለት ነው የሆነ ነገር በወንዶች ሲፈጠር ወንድሞቼን ቁጭ ማድረጋቸው ከዛ ቦታ ላይ ወንድሜ ቢሆን ብዬ አስባለሁ። ዛሬ ወንድሜ አብርሽ ቢሆን አብርሽ አግብቶ ትዳርን ይዞ ምናምን የሆነች ሴት መጣ የሆነ ነገር ብትል አልሰማትም። ምክንያቱም በቃ የእሷ ሕይወት የሆነ ጊዜ ያቁሟል። ያ ሕይወት ያኔ ሲያቆም ያኔ መምጣት ትችል ነበር። ይህች ልጅ እስከዛሬ ቱቻናል ከፍታ አልመጣችም። የሆነ ቦታ ላይ አላወራች ምናምናምን ዛሬ ላይ አብርሻ አግብቶ ምናምን ሚስቱን ሰጥር ሁና ስታይ ዛሬ ጋዜጋ መጣ፣ ምን አስወራት? ምንም በጭራሽ። ይህ ነገር ማይሆን ነገር ነው። አላዳምጣትም። በእኔ በወንድሜ ቢሆን ነው ምላችሁ። ይቺ ልጅ ደግሞ እህቴ ብትሆን ይቺ ልጅ ምንድነው የምላት? እኔ በቃ እሱ እኮ አግብቷል፣ ህይወቱን እየኖረ ነው። አንቺ ምን ቤትንሻውን ወጠሽ እንደዚህ የምታዋሉ? ይህ ህይወት ሻኩም አላቀርቷል። በቃ መሆንም ካለበት በውስጥ ነው መጨረስ ያለባቸው እንጂ ሚዲያ ላይ መጠሽ ምንም የማውራት መብት የለሽ። አለቅ እንደ ሴትነቱ አይሰማሽም ወይ ካላችሁኝ ሊሰማኝ የሚችል የነበረው በፊት ነው። አሁንም ሩታ ሴት ነች፣ ገባችሁ? ሴት ነች፣ አርግዛለች፣ ነብሰ ጦር ነች፣ በቃ አለቀ። ሁለቶቹም ሴት ናቸው፣ ሩታም ሴት ነች፣ ያቺ ልጅም ሴት ነች። ሶ የዛች ልጅ ህይወት አብርሽ አበላሽቶታል ከተባለ በመጀመሪያ ጊዜ ተበላሽቷል። አሁን ላይ ምንም የሆንባት አላስረገዛት፣ አላስወለዳት፣ አላላት ምናምናም ነገር ገባቸው። በፊት ላይ እንድንፈርድላት ወይ ደግሞ እንድናዝንላት ከፈለገች በፊት ነበር መምጣቱ። ይህ ምንድን ነው ሊመስል የሚችለው? የሆነ የቅናት ወይ ደግሞ አብርሽ እንዲወድቅ ስለፈለገች ብቻ ነው። አንዳንድ ሰዎች እንደነገርኳችሁ በፍቅር እንኳ ተለያይታችሁ ማለት ብሬክ አፕ ያደረጋችሁ በፍቅር ሆኖ አቶነኝም አቶኝም በቃ ተባብላችሁ ብቻው ከተባባላችሁ በኋላ የሆነ የሚመቻችሁ ሰው ጋር ስትቀጥሉ ይቃጠላሉ ማለት ነው። በቃ የእናንተን ሕይወት ማስቆም ነው የሚፈልጉት። የእኛ ሕይወት የት ነው ብለው የራሳቸውን ሕይወት መቀጠል ሰው የሚፈልጉት፣ የእናንተን ሕይወት እዛ ጋር ስቶፕ ሊያደርጉት ይፈልጋሉ። ያ ደግሞ አይሆንማ አሁን እግዚአብሔር ብሎላቸው እንግዲህ፣ በመጀመሪያ እግዚአብሔር ካልፈቀደ ምንም የሚሆን ነገር የለም። ለአብርሽና ለወርታ ደግሞ እግዚአብሔር ፈቅዶላቸው በአንድ ላይ ሆኖ ይኸው እንግዲህ ልጅ ሁሉ እንትን ብለዋል። ና ፈጣሪ ልጃችሁን ለማቀፍ ለመሳም ያብቃችሁ። እህቴ ደግሞ እንደ ሴትነቴ ልመክርሽ የሚችለው ነገር ይሄ ነገር አያዋጣሽም እንዳልኩሽ። ቻናል ለመስራት ከሆነ ኦኬ፣ እደግፍሻለሁ፣ ምንም ችግር የለውም። መስራት መብትሽ ነው መብትሽ ነው። እግዚአብሔርን ግን እኔ በደንብ ጠብቃለሁ። ምናልባት ሩታ ወታ ደግሞ እንዴት እንደት ታደርጋለች ምናምን የሚል ነገር ከአብርሽ ጋር ከተነሳይ ነገር በቃ ሪል ፕራንክ ነው ምናምን ድራማው ሊጀምር ነው ማለት ነው። ካልሆነ ይች ልጅ እንደዚህ ብቻዋን እና አብርሽም ሩታም ሳይገቡበት ከሄደች ግን በቃ ለአብርሽ የሆነ ተንኮል ማለት ነው። እንዳልኳችሁ ነው፣ አንዳንዴ የዋህነት ደግሞ ዋጋ ያስከፍላችኋል። አብርሽ አንዳንድ ልጆች ዩቱብ ለነሱ ሊከፍቱ ብሎ በፊት ላይ ምናምን ይሄ ገርል ፍሬንድ ምናምን ነገር ሳይኖረው ከአንዳንድ እህቶች ጋር እንደዚህ እየመጣ ምናምን ቪዲዮ ይሰራ፣ ፍራንክ ደግሞ ታውቃላቸው። የፍራንክ ተብዬ ደግሞ በጣም የሰውነት እያበላሸ ነው አሁን ላይ። ና ያ ነገርም ይኸው እንዳልኳችሁ ጠብቁ አሁን ዋጋ ሊያስከፍለው ይችላል። አይ ቲንክ ያው ምንም ላይ መስለው ይችላል ትወር ነው ሚዲያም እንደምንምናም እንደሆነ ምናምን ያቀል ምናምን ነገር ና ብዙ ጊዜም ለዚህ ነው የሆነ መጥፎ ነገር የማትናገሩ መጥፎ ነገር አታድርጉ። ሚዲያ የያዘውን አይለቅም ላችሁ ለዚህ ነው። ይህ ፎቶ እንግዲህ ፎቶ ነው። ምንም ቢሆን ምንም አይጠፋ ከሆነ ሰው ከራሳችሁ ብታጠፉት ከሆነ ሰው አለ ዳውንሎድ እያደረጉ ሪከርዳችሁ ይሄዳል ምናምን ድምጻችሁ ያ ነገር ስላለ ለማንኛውም ካምዳውን ጋይስ ሁላችሁም እየተሳደባችሁ የነበራችሁ እንትና ልጋጋም ነው ምናምን እንትናን እንትናን እያላችሁ እየተሳደባችሁ ያላችሁ እዚህ ነገር ልታቁም ፈልጋለሁ። ምንም የተፈጠረ ነገር የለም። ምንም እንኳን ቢፈጠር እንዳልኳችሁ ያለፈ ህይወት ነው። የኔ ወንድም ቢሆን በሉ ሩታ እህታችሁ ብትሆንስ? የሆነ ሰው አንዳንዴ ማለት ነው እግዚአብሔርን የሆነ ፍቅረኛ የነበረውን ሰው ማግባት ወይ ደግሞ ትዳር የነበረውን ሰው የነበረውን ሰው ማግባት የሚከብደው እንዴት ነው የሆነ ጊዜ የሆነ ነገር ከጀርባ ይኖራል ወይ ብላችሁ ታስባላችሁ እና ከባድ ነው። በማንም አትፍረዱ። እኔ በዚች ልጅም ልፍረድ ፈልጌ ሳይሆን እንደዚህ ብላ መምጣት ስለሌለባት ነው እንደዚህ ያለቀሰች ምናም ጓጓጓ ምናምን ነገር እና ብዙዎቻችሁ ደግሞ ከመሳደባችሁ ተቆጠቡ። የሰው ልጅ መልካችን ምናምን ምናምን እኛ የፈጠረው ነገር አይደለም። ከፈጣሪ ጋር ተጣሉ። በፈጣሪ ፍጥረት ገብታችሁ አትፈትፍቱ። በዛ ላይ አብርሽ ቆንጆዬ፣ ሸበላ፣ ጀግና ነው። ወንደ ወንድ ነው። ምንድን ነው ለሚስቱ ጎበዝ፣ አንበሳ፣ ሚስቱ የሚያስደስት ምርጥ ወንድ ነው። እግዚአብሔርን የስራ ሰው ማለት ነው። በጣም ብዙ ሰዎችን ራሱ በስሩ እያስከተለ ያለ፣ በስሩ ለብዙዎቹ ቻናል እየከፈተ የዋህ፣ ምስኪን፣ ምርጥ ልጅ ነው። ስለዚህ ተው፣ በቃ አብርሽን አትንኩት። እግዚአብሔርን አትንኩት። እንዲህ ምንድን ነው ትዳር ስለያዘ ምናምን፣ አሁን ላይ መጣ ጓባለች ልጅ፣ በደንብ የምታውቁትን ልጅ ሚዲያ ላይ አሁን ላይ ኢንቴንሽን ትላላችሁ እንዴ? ሆ ተው በእናታችሁ። ልጅቱ ምን እንደሆነች ምን ይዛ እንደመጣች አታቁም። አሁ ፎቶዋ ልክ ነው፣ ፎቶ አልክ ነው። በቃ ምን ይጠበ ሲሆን ጊዜ ትችላለች። በቃ ምንም ሪል ያለ ላይፍ ነው። እና ሴትነታችሁን በመጀመሪያ ጠብቁ። ካገኛችሁት ወንድ ጋር እየተለጣጠፋችሁ ፎቶ አትነሱ። ምናምን ነገር የሆነ እንዴት ነው እንዴት ምንም ማለት አልፈልግም። ቀጣይ ያለውን ነገር እያየ እናወራበታለን ማለት ነው። ግን አብርሽ ለመሳደብ አትቸክሉ ለማለት ነው። ሪል የመጣት ማለት ነው። ዋናው አመጣጤ ዛሬ ወዳችኋ አለሁ። መልካም ጊዜ ሆንላችሁ። ባይ